በክንሴት የእስራኤልን የታሪክና የግዛት ሉዓላይነት ለማስከበር የሚሟገተው ቀኝ አክራሪው ቡድን ዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሁለት ነጥብ ሶስት ሚሊዮን ፍልስጤማውያንን ከጋዛ ለማዛወር ያቀዱትን እቅድ ለማጽደቅ ባለፈው እሁድ ልዩ ስብሰባ አካሂደዋል። የእስራኤሉ የገንዘብ ሚኒስትር ቤዛሌል ስሞትሪች ፍልስጤማውያን ጋዛን ለቀው እንዲወጡ ለማበረታታት በመከላከያ ሚኒስቴር ውስጥ የፍልሰት ባለሥልጣን እያቋቋሙ መሆኑን ተናግረዋል። ስደትን ለማበረታታት የምናወጣው እያንዳንዱ ብር፣ ደጋግመን በመታገል ከምንከፍለው ዋጋ ያነሰ ነው። በጀቱ ለዚህ እቅድ እንቅፋት አይሆንም፣ ይህ ሌላ እቅድ ብቻ አይደለም። በመካከለኛው ምስራቅና በእስራኤል ታሪካዊ ለውጥ ለማምጣት የሚያስችል አቅም ነው። የኬኔሴት አባል የሆኑት ሲምቻ ሮትማን ይህ ወደ ሌላ ቦታ የማዛወር እቅድ በቅርቡ በግብጽ እና በአረብ ሊግ ከቀረበው እቅድ የበለጠ ተጨባጭ ነው፣ የእነሱ እቅድ ዩናይትድ ስቴትስ፣ በአሸባሪነት የፈረጀችው ሐማስ ትጥቅ ሳይፈታ የፍልስጤም አስተዳደር፣ ጋዛን እንዲመራ ያስችለዋል። ይላሉ። ሐማስን መልሰን እናቋቁም፣ ሐማስ ኃይሉን መልሶ እንዲገነባ ሁሉንም እድል እንስጥ፣ ይላሉ። ይህ እንዴት ተጨባጭ መፍትሄ ሊሆን ይችላል? አይደለም፣ አደገኛ ነው። ለጋዛ አደገኛ ነው። ለጋዛ ሕዝብ አደገኛ ነው። እንዲሁም ለአካባቢው ሰላም አደገኛ ነው። ቀኝ አክራሪዎቹ የሕግ ምሁራን የእስራኤልን የታሪክና የግዛት ሉዓላዊነት ለማስከበር በሚሟገተው ቡድን ስብሰባ ላይ ሲናገሩ ስደተኞችን ከጦርነት ቀጠና እንዲወጡ ማበረታታት የዓለም አቀፍ ሕግን መጣስ አይደለም ብለዋል። ዩጂን ኮንትሮቪች ከኮሄሌት ፖሊሲ መድረክ የሕግ ምሁር ናቸው። በጦርነት ጊዜ ስደተኞች እንደሚኖሩ እናውቃለን። ከአፍጋኒስታን በሚሊዮን የሚቆጠሩ ስደተኞች ከሶሪያ ጦርነት በሚሊዮን የሚቆጠሩ ስደተኞች፣ ከዩክሬን ጦርነት በሚሊዮን የሚቆጠሩ ስደተኞች። ከእነዚህ ውስጥ አንዳቸውም የዘር ማጽራት አልተባሉም። አሁን እንደዚህ አይነት ስደተኞችን ሆን ብሎ መፍጠር አይቻልም። በተለይ ጦርነትን ተከትሎ የመጣ በመሆኑ ምክንያት ግን ሊከለከል አይገባም። የእስራኤል ግራ ዘመም ወይም ሊበራል ድርጅቶች ተወካዮች ግን በዚህ አይስማሙም። ሀጊት አፍራን በእስራኤል ሰላም አሁን ለተሰኘው እንቅስቃሴ የሰፈራ ፕሮጀክት ላይ የሚሰሩ ናቸው። ስ ና ስ ይህ ሰዎችን በፈቃደኝነት ማስወገድ አይደለም። ይህ ማፈናቀል ወይም ማስተላለፍ ነው። የጦር ወንጀል ነው። ስነ ምግባር የጎደለው ነው። የሰዎችን ሕይወት ስቃይ የበዛበት ካደረጋችሁ ሰዎች ከዚያ ቦታ ለቀው መውጣት ይፈልጋሉ። በፈቃዳቸው መውጣታቸው ነው ግን ማለት አይደለም። ብዙዎቹ የኬኔሴት ቡድን አባላት እንደ ኤሮፓ አቆጣጠር በ2005 እስራኤል ሙሉ ለሙሉ ግዛቱን ለቃ በወጣችበት ወቅት ከጋዛ ሰርጥ የለቀቁት 21 የአይሁድ ሰፈሮች መልሰው እንዲመሰረቱ ጠይቀዋል። የረዥም ጊዜ የአይሁድ የሰፈራ ንቅናቄ መሪ ዳንኤላ ዌይስ ወደ ጋዛ ለመሄድ ዝግጁ መሆናቸውን ይናገራሉ። የእስራኤል ሰዎች ለመታገል ዝግጁ ናቸው። ጋዛውያን ወደ ሌላ ቦታ ለቀው እንዲሄዱ ፕሬዝዳንት ትራምፕ ያቀረቡት ሀሳብ ለመፈጸም ዝግጁ ናቸው። በተመሳሳይ ጊዜ የእስራኤል ሕዝብ የአይሁድ ሰፋሪዎችን በመላ ጋዛ ለማስፈር የጽዮናዊነት ግብር ለመፈጸምም ዝግጁና ፈቃደኞች ናቸው። በጋዛ የአይሁዶችን ሰፈራ መልሶ የመገንባት ተስፋ የማይመስል ቢመስልም አብዛኞቹ እስራኤላውያን ሐማስ በወደፊቷ ጋዛ ምንም አይነት ሚና ሊኖረው እንደማይገባ ይስማማሉ። አንዳንዶቹ ይህን ለማረጋገጥ የተሻለው መንገድ አብዛኞቹ ፍልስጤማውያን ጋዛን ለቀው እንዲወጡ ማድረግ ነው ብለው ያምናሉ።